ኢፍራታ ገኒ እናቷ መሆኗን አወቀች። ያንን ያወቀች ሰዓት እውነት ለመናገር በጣም ከበዳት። አሁን ገኒ ደግሞ ይህን ስትሰማ በጣም አዝነች እኔ አረጋግቼ እነግራታለሁ እያልኩኝ ማንም ሰው እንዴት ይነግራታል አለች። የነገረቻት ጽወናት ጽ፣ ደግሞ እናትሽ እኮ አንቺን ትወድሻለች። የገኒ ልጅ በመሆንሽ እድለኛ ነሽ። ሲቀጥል ደግሞ በቃ ለምንድን ነው የማትረጃት አለች ማለት አለች ኤፍራታ ጼ ደግሞ እንዴ በቃቻንም ተረጃት ወይስ ግን የቤት ሰራተኛ እናትሽ እንዳትባይ ሸሚዞች ነው በቤት ሰራተኝነቷ ታፍሪያለሽ አለች አልገባኝም አለቻት ኤፍዬ ከዛ እሷ ደግሞ እንዴት ነው የማይገባሽ ገኒ በቃ ተረጃት እንዴ በቃ በልጅነቷ ተደፈረች፣ አረገዘች፣ ወለደች። ማሳደግ ሲያቀታት ቤተሰቦቿ ተጽዕኖ ሲያደርሱባት ሀብታም ግቢ ጥላሽ ሄደች። በቃ አሁን ደሞ ላንቺ ብላ ሰራተኝነት ገብታ ይሄው ስንት ዓመቷ እየሰራች ነው። ተረጃት በቃ አለቻት። ኢፍራታ የሰማቸውን ማመን አቃታት። ሰላም ውድና የተከበራችሁ የቻናል ቤተሰቦች፣ እንዴት ናችሁ? ሁ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ሀረግ ከባለፈው የቀጠለ ይዘን መተናል ማለት ነው። እንግዲህ ያፌት እያደረገ ያለው በጣም ከባድ ነው። ቪዲዮውን ቀርጾ እየያዘውን ለኢፍራታ ልኮላታል ማለት ነው። ኢፍራታ ደግሞ ያንን ስታይ የምትሆነው ግራ ገብቷታል። ግን ደግሞ ናታን ወዶ ሳይሆን ተገዶ እንዳደረገው ተረድታለች። ያፊት ያንን ያደረገው ለምን ይመስላችኋል? ኢፍራታ ናታንን እንድትርቀውና እሱ ሲያገባት አስገድዶም ቢሆን ሲያገባት እሰይ ብላ እንድትቀበለው አብራው እንድትኖር ስለፈለገ ነው። ኢፍራታ ሰው ገዳይ ነህ ነብሰ በላ ነህ ብላ ናታንን እንድትርቀው ስለፈለገ ነው ይሄን እያደረገ ያለው። በዛ ላይ ደግሞ የናታን ቅጣት እንደቀጠለ ይሆናል። ምክንያቱም ሰው ገዳይ ነህ ብሎ ናታንን አስሮ እያሰቃየ፣ እንዲሁም ደግሞ ናታን ያን ቪዲዮስ ላይ በጸጸት ኢፍራታም ስትርቀው እንዲሰቃይ ስለፈለገ በቃ ያፊት ማለት ኢፍራታን ለማግኘት እና ናታንን ለማሰቃየት ብዙ ጥረቶችን ብዙ መንገዶችን እየተጓዘ ነው። ኢፍራታ ያንን ቪዲዮ ስታይ ግን በጣም ደንግጣለች። ያየችውን ማመን አቅቷታል። ኢፍራታ አሁን ሁሉም ነገር ተነባብሮባታል። ምክንያቱም እዚህ ጽ ደግሞ ገኒ እናቷ እንደሆነች እቅጩን አውጥታ ፈርጥ አርጋ ነገረቻት። ይህ ነገር ኢፍራታን አሳምሟታል። እንዴት እኔ ማንም ከጎኔ ሰው የለኝም፣ እናቴ አባቴ የምለው ሰው ወይም የኔ አለኝ የሚለው ሰው የለኝም እያለች ብዙ ጊዜ ትጸጸታለች፣ ታለቅሳለች፣ ታዝናለች። በቃ ግን አሁን በእርግጥ አንቺ ጨካኝ ነሽ፣ እዚሁ ስሬ የሆነሽ እንዴት ዝምተኛለሽ? ብላ እገኒ ላይ በጣም ከባድና ጭቅጭቅ ሊፈጠር እንደሚችል ፅ አላገናዘበችም። ያው አላ አይደለ እናቴ እናቴ የለኝም ማንም የለኝም ስትል ኢፍራታ በገኒ በእናቷ የምታፍር መስሏት ነበረ። ግን ጽ የተፈጠረውን ነገር ሁሉ ባለማስታወሷ ነገሮችን የድሮውን እያስታወሰች እየዘበራረቀች ትገኛለች። አሁን የገኒ ጸጠት ምንድን ነው? ገኒ አሁን ለምሳሌ ዛሬ ንንገራት ነገ ንንገራት ሲባል ብዙ ጊዜ ሄዷል። አሁን ባልጠበቀችውና ስቃዋ በበዛበት ሰዓት ይህንን መስማቷ የእውነት ያሳዝናል። ኢፍራታ በጣም ከብዷታል። አሁን ላይ ገኒስ ምንድን ነው የሚበቃት? አይገርምም? የናታን ስቃይ ናታን ለዚህ አይገባም ነበር። እውነት ለመናገርም ቢኒ ደግሞ መልካም ጓደኛ አለው። እናም ቢሆንም ግን ያፌትን ማንም ሰው የሚያስቆመው ከድርጊቱ ማንም ሰው የሚያስትተው አይደለም። ያፊት በጣም መጥፎ ሰው ነው። ከምንም ምንም ቢሆን እያንዳንዱ ነገሮችን፣ እቅዶችን የሚያደርገው በራሱና አቅዶ አልሞ አስቦ ያንን ሰው ወጥመድ ውስጥ እንዴት መክተት እንዳለበት ተረድቶ ነው። ስለዚህ አሁን ያፊት እያደረጋቸው ያሉት ነገሮች ኢፍራታንና ናታንን የሚያለያይ እንግዲህ ናታን ሰው ገዳይ ነው ተብሎ ሰው እንድርቀው ነው ማለት ነው። የቪዛ ጓደኛ ግን እውነቱን የምታቅ ይመስለኛል። ምክንያቱም እያንዳንዱን ነገር እያጣራች ነው። ያው በፊት ያደረገችው ነገር ሁሉንም ሰው እንዴት በመስተፋቅር እንደዚህ ታደርጋለች እያለ ሁሉም ሰው እሷ ላይ ጣቱን ቀስሯል። ግን ደግሞ እሷ መጀመሪያ ያንን ለቪዛ እየሸወደች ነበር ቪዛ መጥፎ ስለሆነች ኢፍራታን እንዳትጎዳት ናታንም እንዳይጎዳ እራሷ ላይ ሞክራ ነበር ያን ነገር ያደረገችው። አሁን ደግሞ ግን ለእውነት ቁማ እየተጋፈጠችና እየሄደች ትገኛለች። ይችን ጀግና ሴት አለማድነቅ አይቻልም። ኢፍራታ እንግዲህ ብዙ ነገሮችን ማመንና መሸከም አቅቷታል። በተለይ እያንዳንዱ ነገሮች የሚያጋጥሟትን ነገሮች በእርጋታ በሁሉ ነገር ታሳልፋለች። አሁን ገኒ እናትሽ ናት ስትባል፣ ዳግም ወንድምሽ ነው ስትባል፣ እስከ ዛሬ ገኒ ልጄ እንደ ልጄ ነው ማይሽ እያለች አብሯት ስትቀጥል፣ ዳግም ደግሞ ብዙ መጥፎ ነገሮችን የኔህት እያለ አብሯት ተጉዟል። አሁን ያን እንግዲህ እንዴት ነው የሚያረጋት? ያንን ስትሰማ እንዴት ይህን መንገር እንዴት አቃታችሁ? ዙሪያን በሰው ተከብቤ ብቸኝነት እንድሰማኝ እንድጎዳ ለምን አደረጋችሁ ብላ ገኒ እና እዳግም ላይ ሌላ ችግር ትፈጥራለች። አሁን እንግዲህ ናታንም ህይወቱ ከብዶታል። እርግጠኛ ነኝ ይህን ካስታወሰ ወይም ደግሞ ያፌት ያንም ቪዲዮ ሲልክላቸው የሚሰማቸው እና የሚፈጠረው ነገር በጣም ከባድ ነው እና ናታንና ኢፍራታ የሰላም የእረፍት ህይወት ሲገባቸው ያፌት ግን በነ እሱ ይህን ስቃይ ማየት ያለበት እሱ ሆኖ ሳለ መጥፎ ስራ እየሰራ ያለው እሱ ሆኖ ሳለ፣ ግን ሰላም እየተነሱ ፍቅር እየላባቸው አብሮ የመሆንና ፍቅራቸውን የሚያጣጥሙበት ጊዜ ያጡ ናታንና ኢፍራታን በጣም የሚያሳዝኑ ናቸው ማለት ነው እና እንግዲህ ጽዮንም እንግዲህ ወደኋላ እየተመለሰች ለማስታወስ ባለችም ቁጥር ብዙ ነገሮች አእምሮ ውስጥ እየተፈጠሩና እየተጨናነቀች ነው። እናም በዚያ አያያዝ የምታስታውሰው ወደኋላ የሄደን እንጂ ወደፊት ያለውን ወይም ደግሞ በቅርብ ጊዜ የተፈጠረውን ነገር ማስታወስ አትችልም ማለት ነው። ግን ይህ ሉሊትን ሉሊትን ገጽታ ስታይ ያን ጊዜ የተፈጠረባትን ወይም ደግሞ ሉሊት ስልክ እያወራች እንደነበረም ታስታውሳለች ግን ደግሞ ወዳው ተረሳዋለች። ይሄ ነገር እስከ መቼ ነው እውነት? ፅ በዚህ መንገድ ታልፋለች ወይ አሁን? እንጃ እና ወንድሟ ደግሞ አሁን ችግር ውስጥ ገባ። ያንን ነገር ብታቅ ፅ ይበልጥ የምትቆጣጠር ራሷን ተቆጣጥራ የምትቀጥል አይመስለኝም። ምክንያቱም ወንድሟን ተወደዋለች እያንዳንዱ ነገር ስለ ወንድሟ ነው የምታወራውና ይሄ ነገር ፅይታ አላስታወሰች ወንድሟን የምትረዳ ካልሆነ በጣም ከባድ እና አሳዛኝ ነው የሚሆነው ብዬ አስባለሁ። እንግዲህ ናታንም አሁን ያን ነገር ካወቀ እንዴት ነው ያደረኩት? ግን ያፊትና ያፊት ግብር አበሮች እንዳያስታውስ አድርገው ነው የሰጡት መድኃኒት ማለት ነው። ናታን ደግሞ ያን ነገር ለማስታወስ ከራሱ ጋር እየታገለ ይገኛል። ያፊት አሁንም ቢሆን እፍራታን በቅርቡ በእጁ ማስገባቱ አይቀርም። ግን እፍራታ ወዳና አምና ሳይሆን ተገዳ ነው። ናታን ያን ግድያ ፈልጎ እንዳላደረገው ታውቃለች። እፍራታ ግን ሰውዬው እኮ አልሞተም ግን ነፍሰ በላ ነው ተብሎ ነፍሰ ገዳይ ነው ተብሎ። ያፊት ብዙ ጊዜ ሰዎችን ይገላል፣ ሰዎችን ያሰቃያል፣ የሰዎችን ሕይወት ያበላሻል። እናም የሰው ሕይወት ማበላሸት ጸጸቱ እንዴት እንደሆነ የሰው ሕይወት ሰውን መግደል የሰውን ህይወት ማጥፋት ምን ያክል ጸጸቱ እንደሚቀጣ ናታንን ለማሳየት ነው። ይሄን እቅድ ያደረገው የመጀመሪያው ይሄ ነው። ሁለተኛው እና ዋነኛው ደግሞ ኢፍራታን በዛ ነገር ተደናቅጣ እሱም ናታንም በዛ በሱ ወጥመድ ስር ስለሆነ ኢፍራታን የራሱ የማድረግ ፍላጎቱ ስላለው ነው ማለት ነው እና ስለዚህ እንደኔ ኤፍራታ ረጋ ብላ ገኒ እናትሽ ናት ወንድምሽ ዳግም ነው ስትባል ያንን ነገር በጣም አዝና ልቧ ተሰብሮ እንደምትቀበላቸው አውቃለሁ። ግን ደግሞ ረጋ ብላ እናቷ ለሷ ብላ እንደሆነ ይህ ሁሉ መስዋዕትነት እየከፈለች ያለችው መረዳት አለባት ብዬ አስባለሁ። በእርግጥ ገኒ ትክክል አይደለችም፣ እንደኔ እንደኔ ምክንያቱም የዛ ቤት ጣጣ የዛ ቤት መከራ ስለማያልቅ አንድ ጊዜ ዛሬ ነገ ከነገ ወዲያ ይሄ ዛሬ የከፋ ችግር መጥቷል፣ አንንገራት፣ ነገ የከፋ ችግር ይመጣል፣ አንንገራት ሲባል ኢፍራታ እንደዚህ ረጋ ባላለ መንፈስ ዝም ብሎ በወሬ በቃ መስማቷ በጣም ልቧን ይሰብራትና እማዘንም የምትደርስበት ነው ብዬ ያስባለሁ። ግን ቢሆንም ደግሞ በአንድ በኩል ሁላችንም ብናየው እናት እስከሆነ ድረስ እናት በቃ ልጇን ቀስ ብላ ለማስ እንድታውቅ ስለፈለገች እንጂ ሌላ ነገር ፈልጋ አይደለም፣ እና ኢፍራታ ደግሞ ለካ እናት የሆና ነው ይሄ ሁሉ ከጎን የሆና ጦርነትንም አብራ እየተጋፈጠች አለችው በማለት እረጋ ብላ ገኒን ተረድታት፣ ይቅርታቸውን ተቀባብለው ልጅና እናት ወንድሟም፣ ዳግም እንዲሁ በዙሪዋ ሰው እንዳላት አምና ተቀብላ የቀጣውን ሕይወቷን የቀጣውን በቃ የሚመጣባትን ነገር ከእህቷ ከእናቷና ከወንድሟ ሁና ያለውን ነገር ብትጋፈጥ ጥሩ ነው ብዬ አስባለሁ። ኢፍራታ ያን ነገር ጺ ስትነግራት በጣም ግራ ተጋብታለች። እንደውም ደግሞ ገኒ ለእሷ ያላትን አመለካከት ዳግምም እንደዛው ብዙ ጊዜ አንተ ወንድሜ ነህ እያለች በምትልበት ሰዓት እነዛ ነዛ ነገሮች ከፊቷ መታውባታልና ይሄ ነገር ይፍራታን ይጎዳታል። በእርግጥ በሰው ተከቦ ሰው የለኝም እያልን መኖር በጣም ያማል። እና ያን ነገር ጥፋት ቢሆንም ግን ደግሞ ለሷ ብለው እንደሆነ ብንነግራት ትጎዳለች ብንነግራት አጉል ችግር ላይ ትወርቃለች ብለው እንደሆነ አምና እናትና ወንድሟን ተቀብላ ቀጣውን ህይወቷን እንግዲህ ክፉንም መጥፎውንም ጥሩውንም አብረው በቀጥታ ቢኖሩ ደስተኛ ነ ብዬ አስባለሁ እንግዲህ የያፊት ደግሞ እንግዲህ እቅዱ ደግሞ ከዚህ በላይ ወደፊት ምንድን ነው ያፊት እውነት አውሬ ነው ክፉ ሰው ነው። በጣም ይከብዳል እና ይህን ነገር እንዴት ነው እላለሁኝ እንግዲህ ሀሳብ፣ አስተያየታችሁን ኮሚንት ላይ ማስቀመጥ ትችላላችሁ ማለት ነው ናታን እንግዲህ ፍትህ ለእናታን እና ለኢፉዬ ድል ለኢፉዬ እና ለናታን እያልን እንዲሁም ደግሞ ሉሊትም የእጇን ጌታ የምትቀጣበትን ጊዜ አቅርቦት እውነታው ወጥቶ በቃ ናታንም ኤፍራታንም የሰላም ህይወት እንዲኖሩ መልካም ምኞታችሁን እየገለጻችሁ ሲቀጥል ደግሞ ገኒም ልጇን ተጨንቃ ከምትሟት እሷም በቃ ልጄ ነሽ እናቴነሽ ተባብለው ተሳስበው ህይወታቸውን ቢቀጥሉ ባይነኝ በተለይ ሉሊት እጽ ላይ ያደረሰችው እንዲሁም ብዙ ሰዎች ላይ ሴቶች ላይ ያደረሰችው ነገር በቅርቡ ተጋልጦ ወደፊት ጥሩ ነገር የምናይበት ያድርገንላለኝ እና ሐረግ ድራማ በጣም እጅግ እጅግ እጅግ አስተማሪ የሆነ የሰው ልጅ በህይወቱ የሚመጡ ነገሮችን እያንዳንዱ ነገር መጋፈጥ እንዳለበትም የሚያስተምር ነገር ነው ማለት ነውና ስለዚህ ሁላችንም ብንሆን በህይወታችን የሚመጡ ነገሮች በተለይ በቤተሰብ በኩል እናት ለልጆቿ ፈልጋ ሳይሆን ብዙ ነገሮችን ማለፍ ትችላለችና፣ ከገኒም በቃ እናት ሆነን ያላየነው ወደፊት ምኞት ያለን ወደፊት በቃ ልጅን እናት ሆናሉ ብለን የምናስብ ሰዎችም ከገኒ ብዙ ነገር ተምረናል። እንዲሁም ደግሞ ሰው የለንም ብለን ብቸኝነት በሚሰማን ሰዓት ልክ እንደ ኢፍራታ ጀግና መሆን እንዴት መወጣት እንዳለብን እንዴት ህይወታችን ፓርት ማለፍ እንዳለብን ከኢፉዬ ተምር ያለው ማለት ነው። ደግሞም ከመጠን በላይ ሰዎችን ማመን ምን ያክል ዋጋ እንደሚያስከፍል ና ምን ያክል እንደሚያሳምም ከናታን ተምር ያለው ማለት ነው። እንዲሁም በምናምናቸው ና በምንወዳቸው አሉን በምንላቸው ሰዎች ግፍ እንደሚደርስበትም ተምር ያለው። ቻናሉን ሰብስክራይብ ያደረጋችሁ ከቪዲዮ ጋር መልካም ቆይታ